ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሳድስ ቤተሰቦቼ፣ እንግዲህ ዛሬ በጣም የሚገራርሙ መረጃዎችን ይዤ ላችኋለሁ። የኢትዮጵያ ባለውለታ የሆነው ቪኦኤ ቮይስ ኦፍ አሜሪካ በኢትዮጵያ ቋንቋዎች በአማርኛ፣ በትግርኛ፣ በኦሮምኛ፣ በተለያዩ በሶማልኛ፣ በተለያዩ ቋንቋዎች ለረጅም ጊዜ ሲያስተላልፍ የነበረውን ፕሮግራም አቋርጠ ወይስ አላቋረጠም? የደረሰን መረጃ ያለ ውድ ቤተሰቦቼ ካቋረጠ ወይም የሚያቋርጥ ከሆነ በጣም የሚያሳዝን መሆኑን መጠቆም እንወዳለን። ወይ ያንንም ፕሮግራም በደንብ አሳያቸዋለሁ። መረጃውን ይዤ ያለው ሌላኛው የአሜሪካው መሪ ፕሬዚዳንት ትራምፕ በቀጣይ በፕሮፖዛል የቀረበላቸው ወይም እያቀረቡት ያሉት መንግስታቸው እየሰራው ያለው ነገር አለ። የጉዞ እገዳ በሚገርማቸው ደረጃ በዓለማችን 44 ወይ 43 የሚሆኑ ሀገራት ወደ አሜሪካ እንዳይጓዙ እገዳ ሊጣል ነው። ነገር ግን ከአፍሪካ ውስጥ 22 ሀገራት ተካተውበታል። ጥያቄ፣ ከነዚህ መካከል ከኢትዮጵያና ከኤርትራ የሆነ ከሁለት አንዱ የእገዳው ሰለባ ሳይሆን እንዳልቀረ ይነገራል። ማን ነው? በዛ ዙሪያ ላይ መጠነኛ ቆይታ አድርግላችኋለሁ። እንድትከታተሉኝ በድጋሚ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቼ፣ በመግቢያው ላይ የሰማችሁትን መረጃ ተመልክቶ በተለይም የጉዞ ጉዞውን ተመልክቶ የአሜሪካን ሀገር የሚገኘው ጎልጎታ አስጎብኝ ይህን ጉዞ አዘጋጅቶላቸዋል። እስራኤል ሀገር ለሚደረገው ጉዞ ጥቂት ቀን ነው የቀረው። ስለዚህ ፓስፖርታችሁና ማለት ቪዛችሁ እንዲመታላችሁ ቶሎ ብላችሁ በቀረው ቀን ተመዝግቡ። ሁለተኛ ደግሞ ወደ ግሪክ እኔም እሄዳለሁ፣ ስንሄድ አብረን እንሄዳለን። ግሪክ መጓዝ ከፈለጋችሁም ተመዝግቡ። ከዛ ውጪ ግብፅ መሄድ የምትፈልጉም ደግሞ ተመዝገቡ። በ703447 በሚለው ቁጥር ላይ ደውሉላቸው። አሊያም በኢትዮጵያም ቁጥር ተመሳሳይ ቁጥር እዛ ስክሪኑ ላይ ተቀምጧል። ውሰዱ። በ0910474537 ወይም በአሜሪካው ቁጥር 7034476988 ደውሉና ተመዝገቡ። ጥቂት ጊዜ ስለቀረ የቪዛው ፕሮሰስ እንዳያመልጣችሁ በሚል ነው። ወደ መረጃዎቼ እገባለሁ። ከያስኳቸው መረጃዎች መካከል ኤርትራ በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም የሚለዋን መረጃው ዛሬ አካፍላለች። እንግዲህ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ በኤክስ ገጻቸው ላይ ማንበብ ትችላላችሁ። እንዲሁም ደግሞ በተለያዩ ሚዲያዎች ላይ የተነገረ ይገላል። በአስመራ በህዋትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና ኤርትራ የላትም የሚለውን በግልጽ ተናግረዋልና የውጭ ጉዳይ ሚኒስትሩ ኢትዮጵያ የጎረቤቶቹን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፉ ማህበረሰብ ጥያቄ ማቅረባቸው ይታወቃል። ትናንትና ስለዚህ ኦስማን ይህን የተናገሩት ትናንትና ማክሰኞ መጋቢት 9/2017 እንግዲህ መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ ላይ አስታውቀዋል። እንግዲህ ውድ ቤተሰቦቼ ለረጅም ጊዜ የምታውቁት ቪኦኤ በጣም በሚያሳዝን ደረጃ እየቀረበበት ነገር አለ። እንግዲህ በቅርቡ እንደምታውቁት የአሜሪካ መንግስት በቪኦኤ የሚደረገውን ነገር ተመልክቶ ገደብ ወይም እገዳ ሊጥሉ እንደሚችሉ ከተነገረ ቆይቷል። እንደምታውቁት ግን ሰሞኑን አዲስ ነገር ሰምተናል። እንግዲህ ከተመሰረተ 83 ዓመታት አስቆርጥሮታል ቪኦኤ በኢትዮጵያ የሚነገሩትን ጨምሮ ከ50 በላይ ዓለም አቀፍ ቋንቋዎች በዛ ሲሰራ የነበረ ነው። የአሜሪካ ድምጽ ሬዲዮ ወይም ቪኦኤ ስርጭቱን እንዲያቆም ተደርጓል። በጣም ነው የሚያሳዝነው። አማራጭ ሚዲያ ያጡ የህዝብ ድምጾች እንዳይሰሙ ያደርጋል እንደተባለ ተገልጿል። ማለት ነው። እና ከባለፈው ቅዳሜ መጋቢት 6 ቀን 2017 ዓመተ ምህረት ጀምሮ የአሜሪካ ድምጽ ሬዲዮ VOA የሰው ሀብት ዳይሬክተር ለተቋሙ ቋሚ ሰራተኞች አስተዳድራዊ እርፍት እንዲወስዱ ስራ እንዲያቆሙም ደሞ ደብዳቤ የላከላቸው አሉ። በሁሉም ቋንቋዎች ይሰራጩ የነበሩ ፕሮግራሞች ወዲያው ስርጭታቸውን አቁመዋል። ምናልባት አልባ ትላንት ከትላንት ወዲያ ተላልፈው የነበሩት ቀደም ብለው ተቀርጸው ሊሆን የሚችሉት ናቸው። ዛሬ ግን ብትገቡ በገጻቸው ላይ የ አይደሉ ስለዚህ የሚዲያ ተቋሙ በኢትዮጵያ በ1974 ዓ.ም ምረት ነው እንግዲህ በአማርኛ እንዲሁም በ1988 ደግሞ በኦሮምኛና ትግርኛ ቋንቋዎች ስርጭቱን የጀመረው እና የሬዲዮ ጣቢያውን ከስርጭት የማቆም ውሳኔው ያው እንደምታቁት ዶናልድ ትራምፕ ፕሬዝዳንታዊ ትዕዛዝ አማካኝነት ነው ይሄ የሆነው። ከዚህ ውሳኔ በኋላ እንግዲህ የአሜሪካና የምዕራባውያኑን ያመዘነ እሴት ላይ እንዲያተኩር የሚነገርለት የሚዲያ ነፃነትን የተጋፋ ውሳኔ ነው በማለት የሚዲያና ጋዜጠኝነት ተቆርቋሪ ድርጅቶች በእጅጉ ተቆጥተዋል። ይሄ ሚዲያ በጣም ለኢትዮጵያ ባለውለታ ነው። እንደምታውቁት በደርግ ዘመን መጨረሻዎቹ ጊዜያዎች ሁሉ ሳይቀር በኢህአዴግ ጊዜ መረጃ እያጋለጠ የኢትዮጵያ ድምጽ ሆኖ አሁን ዛሬ ብዙ ሚዲያ አማራጭ አለ። የዛን ጊዜ በጣም ብዙ ነገሮችን እያጋለጠ የሰራ ነው። ቪኦኤ አማርኛ፣ ኦሮምኛም ትግርኛውም እንደዛ ነው። እና ፕሬዚዳንት ትራምፕ ውሳኔውን እንግዲህ በጋዜጠኝነት ሚና ላይ ከፍተኛ ጫና ያሳድራል በሚል በብዙ ሺዎች የሚዲያ ሰራተኞች በሚሊዮኖች የሚቆጠሩ ሕዝቦች በዚህ ጉዳይ ላይ ቅሬታቸውን አቅርበዋል። በጣም ብዙ ሺህ ሰራተኞችንም አደጋ ላይ እንደጣለ ጥናቶችም አመላክተዋል እና የቪኦኤ ተዘግቷል። አሁን እንግዲህ ያን መዘጋቱን ተመልክቶ የጋዜጠኝነት መምህር እንዲሁም ጋዜጠኛ አየለ አዲስ ወይ ዶክተር አያለ አዲስ ይባላሉ ለሪፖርተር ጋዜጣ ሰጥተው ያስነብ የተነበበውን ነገር እዛ ላይ ብታዩት የአሜሪካ ድምፅ ሬዲዮ ምንም እንኳ ዓለም አቀፍ ተቋም የነበረ ቢሆንም አካባቢያዊ አጀንዳዎችን በአካባቢ ቋንቋዎች በብዝሃነት ላይ በመመስረት በህዝብ ጋር እንግዲህ ቅርበት እንደነበረው አማራጭ የሀሳብ ገበያም እንደነበረ በጣም ብዙ ሰዎች በግልጽ ብዙ የሞገቱበት ሚዲያ እንደነበረ ይታወቃልና ሚዲያው ዲሞክራሲ በሌለባቸው አምባገነን መንግስታት ባሉባቸው አገሮች ድምጽ በመሆን እያገለገለ የቆየ የነበረ ነው እና የነፃውን ጋዜጠኝነት ዓለም ያንጸባረቀ እንደ ሞዴል የሚወሰድም እንደነበረ ይነገራል። እሳቸው ሲናገሩ እንደ ጋዜጠኛና መምህርነቴ ለተማሪዎቻችን እንደ አንድ ምሳሌ አሳይተን የምናቀርበው ሞዴል የሚዲያ ተቋም አድርገን የምንወስዱ ቪኦኤን ነው በሚል ተናግረዋል እና አማራጭ፣ እንዲሁም ተቃዋሚ ድምፆች እንዲሰሙ የሀሳብ ክርክሮች እንዲኖሩ እንዲሁም አንዳንዴ በጣም ፎርማል እጅግ በጣም መደበኛ የሆነ አሁን በሶሻል ሚዲያው አለም ላይ ብዙ መደበኛነት የሌላቸው መረጃዎች ይተላለፋሉ። ቪኦኤ ላይ ከተላለፈ ዶቼ ቬሌ ላይ ከተላለፈ መደበኝነታቸውን የጠበቁ በጣም ቁም ነገረኛና በእጅግ ተአማኒነትን የጠበቁ ለተአማኒነትም የሚቀርቡ በእርግጥ ያው የቀረበ ፐርፌክት ሚዲያ የለም። ግን ለተአማኒነት የቀረቡ መረጃዎችን ሁሉ ምንሰማበት እንደነበረ ይታወቃል። ስለዚህ አሜሪካ ለአለም አስፈላጊነቷን ለማሳየት ለሌላውም ዓለም የምትጫወቸውን ሚና አለ የማይተካ ሚና። ስለዚህ የመጀመሪያውም የመጨረሻውም አማራጭ ቪኦኤ በጣም ትልቅ ሚዲያ ማሳያ ነበረ ለአሜሪካ። እንደምታውቁት ምክንያቱም ዶናልድ ትራምፕ ከሚያደርጓቸው ነገሮች መካከል አንዱ አሜሪካ በተቀረው አለም ላይ ሚናዋ እንዲደበዝዝ በውስጥ ጉዳይ እንድታተኩር ነገር ግን በሌላው ዓለም ላይ ያላትን ተጽዕኖ እንድታጣ በእጅጉ እየለፉ እየሰሩ ያሉ ሰው እንደሆኑ ይታወቃሉ። እና ገንዘብ ማትረፍ ብቻ ነው ሰው እየጉጉታቸው ነገር ግን በጣም ብዙ የአሜሪካንን ተጽዕኖ በተቀረው ዓለም ላይ እንዲሁም ብዙ የአሜሪካ ፖሊሲ ላይ ጠላትነት ያላቸው አገራት ቁጥራቸው እንዲጨምር እያረጉ እንዳሉ ይታወቃል። ስለዚህ በፕሬዚዳንት ትራምፕ የተወሰደው ይሄ እርምጃ ዲሞክራሲ በሌለባቸው አገሮች የበለጠ አምባገነኖችን የመደገፍ አይነት ውሳኔ ነው፣ በማለት ዶክተር አየለ በግልጽ ይናገራሉ። እና ፕሬዚዳንት ትራምፕ እንግዲህ መረጃ ሸቀጥ እንደሆነ አድርገው ይናገራሉ። እና ትርፍ የማያመጣ ነገር ላይ ገንዘብ ማውጣት የለብንም የሚል በጣም አሳዛኝ አቋም አላቸው። ተጽዕኖውን ግን ረስተውታል። እንግዲህ በተመሳሳይ ለ12 ዓመታት በአሜሪካ ድምጽ ሬዲዮ የሰራው አሁን እንግዲህ የመርሳ ሚዲያ የሚባል መስራቸውን አቶ ሄኖክ ሰማ ግዜር የሚባሉ ሰው አሉ እና ሚዲያው ኢትዮጵያ ውስጥ ከደርግ ስርዓት ጀምሮ ሌሎች አማራጭ ሚዲያዎች ድምጾች፣ በሌሉበት በመንግስት ቁጥጥር ስር የነበሩ ሚዲያዎች በብቸኝነት የህዝቡን መረጃ ምንጭ ከነበሩበት ጊዜ ጀምሮ የተቃውሞ የተለያዩ ህዝብና የፖለቲካ አመለካከቶች እንዲሁም የማህበረሰቡን የእለት ተእለት ኑሮ ሲዘግብ የነበረ ነው። ቪኦኤ በጣም ባለውለታ ነው። እንግዲህ የኢትዮጵያ የሚዲያና የፖለቲካ ታሪክ ውስጥ በጣም ትልቅ ድርሻ እንደነበረውም አቶ ሄኖክ ይገልጻሉ። እንግዲህ ቪኦኤ አፋኝ የሆነ መንግስታት ብዙ አለበት ባሉባቸው በአለም ክፍሎች ላይ የህዝብ ድምፅ በመሆን በአፋኝ መንግስታት እድል ያጡ ጋዜጠኞች የስራ እድል እንዲያገኙ በብዙ መልኩ ይህንን በመስራት በማህበረሰብ ሲሰሩ የነበሩ በጣም ጠንካራ ስራዎችን በማበረታታት አፋኝ መንግስታትን በመቃወም የሚቃወሙ ሀሳቦችን እንዲገለጥባቸው ብዙ ሰርተዋል። አሁን ግን እንግዲህ እስከ መቼ እንደሆነ እርግጠኞች አይደለንም። ያው ፕሬዚዳንት ትራምፕ ከስልጣን እስኪነሱ ምናልባት ቀጥሎ የሚመጣው ፖለቲከኛ ምናልባት ሊቀይረው ካልቻለ በቀር ቪኦኤ ከአየር ላይ እንዲነሳ መደረጉ በጣም በጣም በጣም የሚያሳዝን እኛም በጣም ጠንካራ የመረጃ ምንጭ የነበረን ሚዲያ እንደሆነ ይታወቃል። በዛ ላይ የደረሰውን ነገር በተመለከተ ያለንን ሀዘን እንገልጻለን። ወደ ሌላኛው የትራምፕ የማያልቅ ጉድ ነው። ኢትዮጵያንም ኤርትራንም ስለሚመለከት ወደዛ ጉዳይ ልውሰዳችሁ። እንግዲህ አሁን ባለበት ሁኔታ ላይ የሰማነው ሌላኛው ወደ አሜሪካ ጉዞ ማድረግ እንዳይቻል የተከለከሉ ሀገራት ቁጥር እንግዲህ ፕሮፖዛል ቀርበዋል። በጣም ያሳዝናል። ይሄ ፕሮፖዛል የቀረበው በውድ ቤተሰቦቼ፣ እንግዲህ ይሄ ፕሮፖዛል የቀረበው በትራምፕ አድሚኒስትሬሽን ነው። እንግዲህ ትራቭል ባን እንዲደረግ ማገድ እንዲቻል ፖቴንሻሊ ታርጌቲንግ ሲቲዘንስ ፍሮም 43 ካንትሪስ፣ ከ43 ሀገራት እገዳ ሰዎች እንዳይገቡ እገዳ የሚጥል በጣም አሳዛኝ ነገር ነው የተሰማው። ይህ ጉዳይ እንግዲህ ምንድን ነው ብላችሁ ብትከታተሉ ሚዲያዎቹ በደንብ ይነግሯችኋል። በተለያዩ ሚዲያዎች ሲነገር ትራምፕ ፕሮፖዝስ ኤክስፓንዲንግ ትራቨል ባን ቱ 43 ካንትሪስ በሚል ዜናዎች እየተነገሩ ይገኛሉ። ትራቨል ባን ነው እንግዲህ። ከዚህ የጉዞ እገዳ አንጻር 43 ሀገራት እዚህ ላይ ተካተዋል። ይሄ አዲሱ ፕሮፖዛል እነማን እነማንን ሊያካትት ይችላል? እንግዲህ ከሪስትሪክሽን እንደሆነ ይታወቃል። ማለት ከዚህ በመጀመሪያው ተርምራቸው ላይ ፕሬዚዳንት ትራምፕ ሪስትሪክት ያደርጓቸው ወይም የገደቡት ሀገራት እንደነበሩ ይታወቃል። ይሄ ግን ቢዮንድ ዛት ነው። ከዛ ኢምፖዝ በላይ ነው። ድራፍቲንግ ሊስቱ ሲዘጋጅ ወይም በሊስቱ ላይ የተዘጋጁት 11 ቀይ በቀይ ቀለማት የተቀመጡ እነዚህ በቀይ ቀለም የተቀመጡ አሉ። በብጫ የተቀመጡ አሉ። እንደገናም ደግሞ በሌላም ብርቱካናማ ቀለም የተቀመጡ አሉ ከዛ በግሬ ቀለም የተቀመጡ በሚል ከፋፍለውታል። እዚህ ጋር እንግዲህ ከ43ቱ ሀገራት እነማን እነማን ወደ አሜሪካ ለመሄድ ሁሉም ትራቭል የታገደባቸው እነማን ናቸው ቢባል፣ አንደኛ ሊቢያ ሙሉ ለሙሉ ቶታል ኦል ትራቨልስ ቱ ዩኤስ ኢስ ባንድ። ሙሉ የሊቢያ ጉዞ ወደ አሜሪካ እንዳይደረግ የሚያግድ ነው። ሱዳንን ሙሉ ለሙሉ የሚያግድ ነው፣ ሰሜን ሱዳን። ከዛ በተረፈ ደግሞ ሶማሊያ እነዚህ ሙሉ ለሙሉ ወደ አሜሪካ መሄድ እንዳይችሉ የሚታገዱ ሀገራት እንደሆኑ ሊስቶቹ ይጠቁማሉ። በሁለተኛ ደረጃ እንግዲህ ቢጫው የሚያሳየው 60 ቀናት 60 ዴይስ ቱ አድሬስ ኮንሰርን የመሄዳቸው ተመልክቶ ለ60 ቀናት የሚደረግ ግምገማ የሚደረግባቸው ሀገራት ተመልክቶ የወጡ ሊስቶች ተቀምጠዋል። አንደኛዋ ዚምባብዌ፣ ከዛ ማላዊ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ አንጎላ እንደዚሁ በሊስት ውስጥ ተካተዋል። ኮንጎ በሪፐብሊክ ኦፍ ኮንጎ ተካታለች እዛ ውስጥ ካሜሩን፣ እንደገና ደግሞ ኢኳቶሪያል ኒው ጊኒ ተካተዋል። ቻድም በዚህ ውስጥ ተካተዋል። ማሊ ተካታለች። ሞሪታኒያ ተካታለች እዛ ውስጥ ቡርኪና ፋሶ፣ እንዲሁም ደግሞ ቤኒን፣ ከዛ ውጪ ላይቤሪያ፣ ሌላም ደግሞ ጋምቢያ፣ እነዚህ የተካተቱ ሀገራት ናቸው። ሌላም በጣም በትንሹ የምትታወቀው ኢኳቶሪያል ጊኒም እንደዚሁ እዚሁ ተካታለች። ሳውቶሜም እንደዚ ተካታለች። ነገር ግን ካሉት እገዳዎች መካከል ሌላ ቪዛ በጣም ብዙ ሪስትሪክትድ የሆነባቸው ወይም ደግሞ በሁለተኛ ደረጃ ሊስት ላይ ከገቡት ሀገራት መካከል አንደኛዋ ኤርትራ ትገኛለች፣ ጎረቤት ሀገር ኤርትራ እንግዲህ በጣም ብዙ ሪስትሪክሽን ነው የጨመሩባቸው እዛ ላይ ቀጥሎ አሁን ይነገራል በቅርቡ እንደገናም ደግሞ ሱዳን እነዚህ ሀገራትና ሌላኛዋ ደግሞ ሴራሊዮን እንዲህ ሶስቱ ሀገራት የቪዛቸው ላይ ከፍተኛ ሪስትሪክሽን ወይም ደግሞ ማለፍ መሻገር እንዳይችሉ የሚያግዱ ብዙ ውስብስብ ነገር የተጨመረባቸው ሀገራት ሆነው በሁለተኛ ደረጃ ላይ ተቀምጠዋል። ሌሎቹ እንግዲህ ኢትዮጵያን ጨምሮ ከዚህ ውስጥ ከእገዳ ውስጥ ነፃ ናቸው። በጣም የሚገርመው እሱ ነው። በጣም በብዙ መልኩ ኢትዮጵያና ግብጽ ላይ እንግዲህ በኢትዮጵያ ላይ ያለውን ነገር ዛ ሊስት ላይ ቀጥሎ እንግዲህ በግልጽ ይነገራል። ኢትዮጵያን በተመለከተ ምንም አይነት የእገዳ ክልከላ የሌለባቸው ሀገራት መካከል አንዷ ኢትዮጵያና ግብጽ ናቸው። ከዛ ውስጥ ደግሞ ናይጄሪያና ደቡብ አፍሪካም ተሰግተው ነበረ። ናይጄሪያም ደቡብ አፍሪካም ሴፍ ሊስት ውስጥ ገብተዋል ማለት ነው። ከዛ ውጪ ሶማሊያ፣ ሱዳን፣ እነዚህ ሀገራት በጣም በከባድ ደረጃ ላይ ነው ያሉት። ከሌሎች አለማት ላይ ሰሜን ኮሪያ፣ ኢራን፣ ሶሪያ፣ ኪውባ፣ እነዚህም በእገዳ ውስጥ ተካተዋል። ሴራሊዮን በደቡብ ሱዳን፣ ቤላሩስ፣ ፓኪስታን፣ ሩሲያ፣ ሌሎች ሀገራት እዚህ ውስጥ ኦሬንጅ ሊስት ውስጥ ከገቡት መካከል አንዷ ደቡብ ሱዳንም ትገኝበታለች። የኤርትራና ደቡብ ሱዳን ስለዚህ በዚህ ደረጃ ላይ የተቀመጡት እነዚህ ሀገራት ናቸው ማለት ነው። እንግዲህ በአሜሪካ በፕሬዚዳንት ትራምፕ መንግስት የሚደረጉት ነገሮች ከጊዜ ወደ ጊዜ አስቸጋሪነታቸው የሰውየው አስቸጋሪነትም እጅጉን በጣም እየጨመረ ያለበት መሆኑን እናስተውላለን። ውድ ቤተሰቦቼ በጣም የሚገርም ነው። እንግዲህ አሁን ባለንበት ዘመን ነገሮችን ሁልጊዜ በየጊዜው ተለዋዋጭነት እንዳላቸው ይታወቃል። ውድ ቤተሰቦቼ እኔስ ብዙ እንደዚህ አይነት የጉዞ ነገር ብዙም ከማይመቻቸው ሰዎች መካከል አንዱ እኔ ነኝ፣ ኢትዮጵያን ለቆ መሄድ ከማይስማማቸው ሰዎች መካከል። ግን እንዲህ አይነት ፍላጎት ካላችሁ ግን ውድ ቤተሰቦቼ አስቀድሞ ነገሮች ላይ በጣም ጠንክራችሁ መስራት ይኖርባቸዋል። ምክንያቱም በየጊዜው ሰውዬው እንግዲህ ጤናማ አይደሉም። ፕሬዚዳንት ትራምፕ የሚያረጉትን ነገር በጠቅላላ ስታዩ በፍጹም በፍጹም በቃ የሚያረጓቸው ስራዎች በፍጥነት በፍጥነት ነገሮችን የሚቀያይሩ ሰው እንደሆኑ ይታወቃሉ። ስለዚህ ጠንክራችሁ መስራት ይጠበቅባቸዋል። እንደገናም ደግሞ በብዙ መልኩ የሚሰሩ ስራዎችን ተመልክቶ እናንተም በምታረጓቸው ወደ ውጭ መጓዝ አሜሪካ መጓዝ የምትፈልጉ ከሆነ በየጊዜው ጠንክራችሁ መስራት ይጠበቅባቸዋል። ካልሆነ መቼ ጉዳዮች እንደሚቆራረጡ መቼ ነገሮች እንደሚከለከሉ አታውቁም። ይሄን በተመለከተ ሁል ጊዜ መንቃት ያስፈልጋል። ነገር ግን በመጨረሻው ዘመን ላይ መርሳት የሌለባቸው ውድ ቤተሰቦቼ ዓለማት በጠቅላላ ሰዎችን ወይም ደግሞ ዜጎቻቸውን ወደ ምድራቸው ነው የሚሰበስቡት። ምክንያቱም በመጨረሻው ዘመን ላይ ስደት ወደየ ሀገር እንደሚበዛ ቅዱሱ የእግዚአብሔር ቃል ይነግረናል። በቅዱሱ የእግዚአብሔር ቃል መሰረት ዓለማት በጠቅላላ ዜጎቻቸው ወደ መጡበት ሀገር የሚሸሹበት የሚያልፉበት ጊዜ ይመጣል። ያ ማለት መከራዎች በተለያዩ ዓለማት ክፍሎች ላይ ይጨምራሉ። ሰዎች ስደተኞች ቁጥራቸው ከሀገር ውስጥ ወደ ውጭ፣ ከውጭ ወደ ሀገር ውስጥ የብዙ ሰዎች ቁጥር ይጨምራል። ስለዚህ እናንተም በህይወታችሁ ላይ ሁሌ ልንጸል የሚገባን ውድ ቤተሰቦች ስለ ሀገራችን ኢትዮጵያ ነው። ሀገራችን ኢትዮጵያ ሰላም እንድትሆንልን፣ ማንኛውም ተሰዶ በውጭ ሀገር የሚኖር በጠቅላላ ወደ ሀገሩ ተሰብስቦ መኖር እንዲችል ልንጸል የሚገባን ውድ ቤተሰቦች በዛ ዙሪያ ላይ ነው። ምክንያቱም ሀገራት ሴፍ አይደሉም። በየጊዜው የሚያወጡት ፖሊሲዎች እንዲህ ቀላል የሚባሉ አይደሉም። ነገ አሜሪካ ጨምራ የምታወጣቸው ፖሊሲዎች ምን ሊሆኑ እንደሚችሉ የምናውቀው ነገር የለንም። ውድ ቤተሰቦቼ ዋስትና የለንም፣ ሴፍ አይደለም። እንደምታውቁት ማለት ነው። ዩሲ አሁን እዚህ ጋዜጠኞች ሲታገዱ ስትሰሙ እንግዲህ ምንድን ነው የምትሉት? ማለት ኦልሞስት በጣም ብዙ የሚታወቁ በጣም ጎበዝ ጎበዝ የቪኦኤ ጋዜጠኞች ላይ እገዳ አውጥተው ፕሬዚዳንት ትራምፕ ከፍተኛ ገንዘብ የሚባክንበት ቦታ ነው ብለው ይሄን ሲያደርጉ ስታዩ ምን ይሰማቸዋል? ነገስ ምን ሊመጣ እንደሚችል ምን እናውቃለን? ስለዚህ ሁልጊዜ እየተጋችሁ ሀገራችሁን ብታለመልሙ ይሻላል። ወደ ምድራችን ብንጸልይ ይሻላል። የምንሰባሰብበት ምድር ላይ ብናተኩር ይሻላል። ምክንያቱም ነገ ምን ሊመጣ እንደሚችል we will never know and we never know to ስለዚህ ልናቅም አንችልም፣ ወደፊትም ልናቀውም ሊገለጥልንም አይችልም። ሀገራት የራሳቸው ጨካኝ ፖሊሲዎች አሏቸው። ስለዚህ በተለመደው መልኩ ሁልጊዜ ወደ ሀገር ቤት መሰባሰብ ትልቁን ትልቁን ነገር ይይዛል። ምክንያት ብትሉ ነገ ኢትዮጵያ ያላት ችግር ይነቀላል። ኢትዮጵያ ያለባት ችግር በጠቅላላ ተነቃቅሎ ይወጣል ማለት በቀላል የምናየው አይደለም። አሁን ያለውን ችግር ልክ ነው፣ ግን ኢትዮጵያ ግን ነገ ከነጎዳያ የእግዚአብሔር ሰላም በሆዷ እንደምትጸንስ እንዳንጠራጠር ያስፈልጋል። ስለዚህ ትኩረት አድርጉ። ከውጭ አገሩ ናችሁ ሁሌ እንደማትመለሱ አድርጋችሁ የምታስቡ የዋሃን በጣም በጣም የምታሳዝኑ ሰዎች ነገ ምን ሊመጣ እንደሚችል የምታውቁት ነገር የለም። ስደተኛ ስደተኛ ነው። ስለዚህ ውድ ቤተሰቦች በተቻለ መጠን ወደ ሀገር ቤት የምንሰበሰብበትን ጉዳይ ለማመቻቸት ዛሬ የተሰጠን ቀን የምንጸልይበት ጊዜ ስለሆነ